እሺ ሰላም ሰላም ዛሬም ተመልሻለሁ። ዛሬ ደግሞ ይዤላችሁ የመጣሁት በቴሌ ብር ብዙ ገንዘብ እስከ 250 ሺህ ብር እና የተለያዩ የሞባይል ሽልማቶች ለማግኘት እንዴት መጫወት እንዳለባችሁ የሚያሳይ ቪዲዮ ነው። ይከታተሉ። ላይክ ያላረጋችሁ ላይክ፣ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብኑ እንደዚህ አይነት መረጃ ለማግኘት። እሺ በመጀመሪያ ቴሌብር ለንገባለን ቴሌብር ስገቡ ልክ እንደዚህ አይነት ፓራግራፍ ይመጣላቸዋል። አፕሊኬሽኑን ግን ማውረድ አለባችሁ ከፕላይ ስቶር። እና ስልክ ቁጥራችሁን ካስገባችሁ በኋላ ይቀጥሉታል። ፓስወርድ ይጠይቃቸዋል። ያም ፓስወርድ ትሞላላችሁ። እሺ ፓስወርዳችሁን በስነስርዓት ከሞላችሁ በኋላ ልክ እንደዚህ ይከፍትላቸዋል። ከከፈተላችሁ በኋላ ኦ ማይ ጋድ፣ ባላንሱ እንግዲህ ፕሮፋይል እናንተ መሆን ታረጋግጣላችሁ። እሺ እንዲህ ዝቅ ወደ ላይ ከፍ ታረጉትና ቴሌ ፕላይ ይላል። ቴሌ ፕላይ የሚለውን አንድ የተነካላችሁ፣ በጥሞና ተከታተሉኝ እና እንደዚህ አይነት እንደዚህ ይከፍትላችኋል። ኦኬ አሁን እዚህ ጋር ሶስት እና ዜሮ የሚል አለ። ጌሞች በመጫወት እዚ ጋ ፕላይ ምናምን ጌሞች በመጫወት ብዙ አይነት ስራዎች አሉ። ስለዚህ አሁን ማርኬት ፕሌስ ላይ እንግባ። ኔ ያለኝ አሁን ሶስት ኬታ አለኝ በሶስት ኬታ ምን መግዛት እንደምችል የማሳያቸው ይሆናል። ኦኬ እዚህ ጋ ሳምሰንግ ጋላክሲ ታብ ይላል እስከ 2300 ምናምን ኬ ያስፈልገኛል ልክ እሱ በሞላው ጊዜ ሬዲየም ስለው ያው የገዘውበትን ሳምሰንግ ጋላክሲ ታብሌት ኤ ናይን ሞስድ ይሆናል ማለት ነው። ብዙ አይነት ነገሮች አሉ፣ ቻርጀሮች አሉ፣ ኤርፎኖች አሉ፣ ሰዓት ዋሾች አሉ፣ በጣም ውድ ውድ የሆኑ እቃዎች አሉ። ስልክም ያው እንደ እያ እስከ ስድስት ሺ ስድስት ሺ ማለት እንግዲህ ያስቡት፣ ቀላል ነው። ከሰራችሁ ልክ ካርድ በሞላችሁ ቁጥር የሚቆጥርላችሁ በዛ ጌም በመጫወት ካሸነፋችሁ ይህኛም ይሰጣችኋል። ዲቲ ዲቲ 35 ኮር በ6000 እንትን ታገኛላችሁ። በጣም አሪፍ ነው፣ ተጠቀሙበት። እንደዚህ አይነት ገንዘብ ነክና ትምህርታዊ ያዘለ መረጃ ለማግኘት ይህን ቻናል ሰብስክራይብ ማድረግ ነው። ሌላ ምንም አልፈልግም፣ ላይክና ሰብስክራይብ ማድረግ ነው ፈልገው። አመሰግናለሁ ስላዳመጣችሁ ይልመድባችሁ።